በንስሐ እንድናሰላ አቅም ጉልበት ለወላችን የሚሆነን እግዚአብሔር አምላካችን ክርስቶስ ዘኪዎስን ተመለከተው። ሊያየው ሊመለከተው የነበረው ዘኪዎስ በሾላው ዛፍ ላይ ሆኖ ሲያየው አምላካችን ክርስቶስ ተመለከተው። ዘኪዎስ ዘኪዎስ ዛሬ ባንተ ቤት

በስቤት ወሎበት ለ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር የማዳን እጅ ከማዳን እጆቹ ታጥፈው አልቀረቡም። እግዚአብሔር ዛሬም በረከትን ከመስጠት እጆቹ ከተዘረጉበት አልታጠፉም። ስለዚህ ለምንድነው በመከራ ውስጥ የምንኖረው? ለምንድን ነው በመከራ ውስጥ የምንወልቀው? ለምንድነው ዛሬ በሐዘን፣ በችግር፣ በመከራ ውስጥ ያለነው? አዎ ወደ መዳናችን ወደ ረፍታችን በመንፈሳዊ ሕይወት ለመምታት መወሰን ባለመቻላችን ቆራጦች ባለመሆናችን ነው። ዛሬም በሁለት ሐሳብ እያለቀስን ስላለን ነውና እግዚአብሔር አምላክ ይህንን መንታ ሐሳባችንን አንድ ጊዜ ዓለማዊ አንድ ጊዜ መንፈሳዊ እየሆነ በረከትን

ማንሽን በስፋት በጥልቀት በእለቱ የተነበበውን ወንጌል መሰረት አድርገው ለህይወታችን ተውስትነት መናቤት የሆነውን ቅዱስ ወንጌልን አስተምረውናል። በድጋሚ ቃል ያሰማልን እዚያ

ቅዱስ ዮሐንስ አፈወርቅ ምክርና ተግዛስ ከእግዚአብሔር ጋር ታረቅ፣ ከዛንም ሰማይና ምድር ካንተ ጋር ይታረቃሉ። ያለ ጽናት የምትለማመደው ለማመደው ስራ ፍሬ አይኖርም። በመከራ ጊዜ ወዳጅን ማግኘት በጭንቅ ውስጥ ላሉ ትልቅ መጽናኛ ነው። የሚያስደንቅ የሚያዋርድ ኃጢአት ከ ከመስራት እድን ዘንድ የንስሐ አጋዥ የሚሆኑ አፋዩ ትህትናው ውስጣዊ ትህትና፣ ጸሎት፣ ዘወትር ምረትና ምጽዋትን አነንብ ዘወትር መያዝ ይገባል። ስለ ወንድሞ መዳን የማይደክም ድኗል ብዬ አላምንም። በዚህንም ምድር ላለ ተስፋ ማጣትህ ለደህንነትህ መጀመሪያ ሊሆን ይችላል። የምትድነው ግን ተስፋ በማጣትህ ሳይሆን በእግዚአብሔር ቸርነት ነው። በእግዚአብሔር ቸርነት ላይ ተስፋ ትቁረጥ እግዚአብሔር አንድን የመንፈስ ቅዱስ የጸጋ ስጦታ ሊሰጥህ ቢወድ ጸጋውን ልትጠብቀው ከምትችለውንም ከትህትና ጋር ይሰጥህ ዘንድ ለምንድን ነው። አለበለዚያ ግን ከአንተ እንዲያርቀው ጠይቅ። አቤቱ ጌታዬ ንጉሴ ሆይ የራሴን ጥፋት አስመልክተኝ እንጂ በወንድሜ ላይ እንድፈርድ አታድርገኝ። ኃጢአተኛ ነኝ ማለት ብቻ እውነተኛ ትህትና እንዳይደለ በእውነቱ እናገራለሁ። እውነተኛ ትህትና ትሩፋትን መስራት ነው። ነፍስ የሌለው ነፍስ የሌለው ስጋ የሞተ እንደሆነ እንዲሁ ጸሎትን የማታደርግ ነፍስ ሕይወት የላትም። ንጹህ ጸሎት ንጹህ ጸሎትን አድርግ። ይሄውንም በኃጢያት ዓለም መሞት ነው። የክርስትና ትክክለኛ ህግ ቀጥተኛ ትርጉም ከፍተኛ ጉልበት ይህ ነው። ይሄውም የሁሉም ጥቅም የሆነው የሆነው ነገር መሻት ነው። የአባታችን የቅዱስ ዮሐንስ አፈወርቅ ረድኤቱ በረከቱ አይሌን ምልጃውና ጸሎቱ ይጠብቀን። ወስብሐት ለእግዚአብሔር።